ሰላም ጠና ስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። ብያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የጥቅምት 12 ቀን 2018 ዓ ም የጣና ቴሌቪዥን የእኩለ ቀን ዜናችን እንዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። መተማና አርማጭሆ ውጥረቱ አይሏል። የፋኖ ተጋድሎን በርትቷል። የብልጽግናው ሰራዊት የዛ አዛዡ ያስተላለፉት ድንገተኛ ውሳኔ በቀጠናው ለሰፈረው ሰራዊት የሞት መልአክ ሆኖበታል። የአርማጮና መተማው ተጋድሎ አሁናዊ መረጃ ምን ይመስላል? የሰዓቱ ቀዳሚ ዜናችን ነው። ይደመጣል። አዳሩን የተደረገ ውጊያ የባዴንን ሚልሻ ሙሉ በሙሉ ፈርሶ ወደ ፋኖ እንዲቀላቀል አድርጎታል። ትናንት 16 ሚልሻ ወደ ፋኖ 17 ደግሞ ወደ ሆስፒታል ያመሩበት ይህ ቀጠና ዛሬ ሌሊት ደግሞ 33 አድማ ብተናና ሚልሻ ወደ ፋኖ ሲገቡ የወረዳው አስተዳዳሪን ጨምሮ መላ ካድሬው ጠፍቶ አድሯል። ሙሉ መረጃውን ዜናችን በዝርዝር ያ ያስደምጣቸዋልኋል ህወት ከድንጋጤ ቆፈኑ የተላቀቀ ይመስላል። ከዚህ በኋላ በአመፅና በሰልፍ አትነቀንቁኝም ብሏል። የትግራይ ክልል ታጣቂዎች አሁናዊ ሁኔታና በወልቃይት በኩል ለመግባት እየተንደረደረ ያለው የህዋት ሌላኛው ታጣቂ ኃይልን በተመለከተ የተሰናዳውን ዝርዝር ዘገባ እናቀርብላችኋለን። ራያ ላይ የሆነው ምንድን ነው? በዚህ ቀጠና እየተፈጸመ ያለው ተከታታይ ድርጊት ለነዋሪዎች የሚለመድ አልሆነላቸውም። የብልጽግና ጦርና የህወት ታጣቂ መፋቂያ እየተዋዋሱ እና የጠጅ ብርሌ እያቃጩ ነው የሚውሉት የሚሉት የአካባቢው ነዋሪዎች ትናንት በዋጃ የተፈጸመውን በዝርዝር ነግረውናል፣ እናስደምጣችኋለን። የብልጽግናው አገዛዝ ከራሱ ተቋም ክስ ቀርቦበታል። መዶሻ እየመታ ራሱ ያወጣውን ህግ በቦት እየደፈጠጠው ይገኛል። በአማራ ህዝብ ላይ የተከፈተው ጦርነት ህዝባዊ ነው የምንለው ለዚህ ነው። የሚሉት የአማራ ክልል ምንጫችን አሁናዊ የመንግስት ሰራተኛውን ቅሬታ በዝርዝር ነግረውናል፣ እኛም በስፋት ተመልክተነዋል፣ ተሰሙታላችሁ። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። በመተማና አርማጭሆ ፋኖ ነው ብርቱ ተጋድሎ አደረገ። የአማራ ፋኖ በመተማና በአርማጭሆ ግንባር ብርቱ ተጋድሎ እያደረገ መዋሉና ታላቅ ድል መቀዳጀቱን ምንጮቻችን ገለጹ። የሱዳን ኮሪደር ተጋድሎ ዛሬ ከንጋቱ 11 ሰዓት ላይ የተጀመረ ሲሆን የዜና እስከጠናከረበት እኩለ ቀን ድረስ ውጊያው ብርቱ ትንቅንቅ እየተካሄደበት መሆኑን ከቦታው የደረሰ መረጃ ያመለክታል። የብልጽግናው ሰራዊት ሰሜን ምዕራብ እዝ ዋና አዛዡ ጀነራል ብርሃኑ በቀለ በዳዳ ከሳምንት በፊት የዚህ ቀጠና ጽንፈኛ ካላጠፋን ተደራሽቱና አንዱ ከመጣ ደውላችንም የሚመለስ አይደለም። ለዚህ ግዳጅ ሰራዊታችን ዝግጁ ሁን ሲሉ ለኮርና ክፍለ ጦር አዛዦች መመሪያ መስጠታቸው ይታወሳል። የባዴን ካርድ ሚሊሻና አድማ በተነውን ጠርንፎ ስንቅና ትጥቅ አዘጋጅቶ ለግዳጅ ዝግጁ እንዲያደርግ መመሪያ መስጠታቸውም አይዘነጋም። በዚህ መመሪያ መሰረትም ዛሬ ከንጋቱ 11 ሰዓት የጀመረ ልዩ ኦፕሬሽን የሚል ዘመቻ አውጀው ወደ ውጊያ ገብተዋል። በዚህ ስምሪት መሰረትም የብልጽግናው ሰራዊት ወደ ግዳጅ ቀጠና እየተሰማራ ሲሆን ከአድማጩ ማሰሮ ደንብ የተነ ሰው ኃይል ጋንስማ በተባለ ቦታ ላይ በፋኖ ተመቶ ባለበት እንዲቆም መደረጉን የመረጃ ምንጮች ገልጸዋል። ሌላው ኃይል ከመተማ ሽመለ ጋር ወጥቶ ወደ አዲስ ዓለም የገባው ኃይልም በተመሳሳይ በፋኖ ተመቷል። በውጊያው አፋ ባህ ደጃዝማች በላይ ዘለቀዝ አራተኛ ደጃዝማች ኮር አርበኛ ክፍለ ጦር እና ኮር ሁለት አጠነዋሴ ክፍለ ጦር በቅንጅት ያካሄዱት መሆኑን የገለጸው የዙ ቃል አቀባይ ክፍል ሰሞኑን የጀምረው ውጥረት ዛሬ የበለጠ አይዶ መዋሉን አስታውቋል። በተለይም ወቅቱ መኸር እየተሰበሰበበት ያለበት ወቅት መሆኑን እየታወቀም የአማራ ሕዝብ ቀዳሚ ጥላት የሆነው ብልጽግናው አገዛዝ ለመሰብሰብ በተዘጋጀ የአርሶ አደር ማሳ ላይ ከባድ መሳሪያዎችን በመተኮስ ሰብል እየወደመ መሆኑንም ቃል አቀባይ ክፍሉ ጨምሮ ገልጿል። አዳሩን በተደረገ ውጊያ ሚሊሻው በሙሉ ከዳም። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዝ በስቲ አውራጃ እያደረገ ያለውን ውጊያ ዛሬ ሌሊትም አጠናክሮ የቀጠለ ሲሆን አዳሩን በተደረገ ውጊያ ከሰላሳ በላይ የባድ ሚሊሻ ገዛዙን በመክዳት ፋኖን ተቀላቅለዋል። የሚሊሻ አባላቱ ስርዓቱን ከርተው ፋኖን የተቀላቀሉት ትናንት አመሻሽ በስቲ ወረዳ መካነ ኢየሱስ ከተማ አቅራቢያ በተደረገ ከባድ ውጊያ ነው። በዚህ ውጊያ ሰላሳ ሶስት የሚሊሻ እና አድማ ብትን ኃይል ከርተው ፋኖን የተቀላቀሉ ሲሆን ቁጥራቸው ያልታወቁ የወረዳው ካድሬዎችም ከወረዳው ጠፍተው አድረዋል ተብሏል። ከሰሞኑ በፋኖ ምት ክፉኛ የተመተው የስቴ ወረዳ ጸጥታ ኃይል በብልጽግናው ጓዳ ከፍተኛ ድንጋጤ መፍጠሩ የሚታወቅ ሲሆን ተጨማሪ ኃይሉን በዙ 23 ና በሞርተር አጅቦ የምስራቅ 804ኛ ኮር ሁለተኛ ሻለቃ ሰራዊትን ከደብረ ታቦር ስቴ ቢያስገባም የፋኖን ምት መቋቋም አልቻለም። ከዚህ ይልቅ የሚሊሻና አድማ ብትን አባላቱ 804ኛ ኮር ዋናዛ ጀነራል ተሾመ ይመር የተሰጣቸውን የዘር የስር ማጥፋት ተልዕኮ ወደ ጎን በማለት በጅምላ ፋኖን ተቀላቅለዋል። በትላንትና ዕለት በርካታ የወረዳው የሚሊሻ አባላት በአካባቢ የምትገኘውን እስቲ የደንሳ ብርጌድን መቀላቀላቸውን መዘገባችን ይታወሳል። እንደ መረጃ ምንጮቻችን ገለጻ አመሻሹን በመካነ ኢየሱስ ከተማ ብርቱ ውጊያ ሲደረግ ማምሸቱን ገልጸው ውጊያው የተቀሰቀሰው ፋኖ የአገዛዙ ሰራዊት የመሸገበት ቦታ ድረስ ዘልቆ በመግባቱ እንደሆነ ተናግረዋል። ዘልቆ በመግባቱ እንደሆነ የተናገሩት የመረጃ ምንጮቹ አክለውም በዚህ ውጊያ በከተማው ቅርብ ርቀት ደንጎልት ባየግራርና በመካነ ኢየሱስ ከተማ ቀበሌ ዜሮ ሶስት ድረስ ውጊያ ሲደረግ አምሽቷል። በፋኖ በኩል የደርሰውን ጉዳት ባናውቅም በመንግስት ሰራዊት በኩል አስር የማያንስ ኃይል እርምጃ ሳይወሰድበት አልቀረም ብለዋል። ምሽት 12 ሰዓት የተጀመረው ውጊያ ለሶስት ሰዓታት የቆየ ተኩስ በከተማ ውስጥ እንደነበር የገለጹት የመረጃ ምንጮቻችን በዚህ ውጊያ ከሰላሳ ሶስት በላይ የሚልሻ አባላት ወደ ፋኖ እንደተቀላቀሉ መረጋገጡን ገልጸዋል። በከባድ መሳሪያ ታጅቦ ከደብረ ታቦር የገባው ኃይል ስርዓቱን ከርተው ፋኑን ይቀላቀላሉ በሚል ስጋት ጥብቅ ክትትል እያደረገባቸው የነበረ ቢሆንም በምሽት ወደ ከተማ የተጠገው ፋኖ የሰጣቸውን ሽፋን ተጠቅመው አፋባ ደጃዝማች በላይ ዘለቀዝ ሜጀር ጀነራል ኡባንታ ባተኮር ጉና ክፍለ ጦር ስቴዲየም ሳብሪጌድን ተቀላቅለዋል። በሌላ መረጃ በዚሁ በእስቴ ወረዳ ቁጥራቸው ያልታወቁ የፓዴን ካድሬዎች ጠፍተው ማደራቸውን የገለጹት የመረጃ ምንጮቻችን እስካሁን የደረሱበት ባለመታወቁ የብልጽግናው መከላከያ ቤት ለቤት እየዞረ እየፈለገ ሲሆን፣ አድራሻቸው ሊገኝ አለመቻሉንም ጨምረው ገልጸዋል። በዚሁ በወረዳው እስቴና አንዳቤት በርካታ የአድማ በትናና የሚሊሻ አባላት እርምጃ የተወሰደባቸው መሆኑን ተከትሎ የብልጽግና ካድሬዎች በመከላከያ አቅመ ቢስነትና አማራን ከአማራ ጋር እርስ በርሶ የማጨረስ ሥራ እየተጨፈጨፍን ስለሆነ ከዚህ በኋላ መከላከያን አምነን ተኝተን አናድርም። በይቅርታ የሚቀበሉን ከሆነ ወደ ወንድሞቻችን እንቀላቅላለን ማለታቸውን በትናንት ምሽት ዜናችን መዘገባችን አይዘነጋም። የአማራ ሕዝብ የህልውና ትግል ወደ ላቀ ምዕራፍ እየተሸጋገረ መሆኑን ተከትሎ የባዴን ካርዶች ስርዓቱን በመክዳት ተቀበሉን የሚል ተረጋጋሚ ጥያቄ ለፋኖ እያቀረቡ መሆኑን ለጣና ቴሌቪዥን የሚደርሱት መረጃዎች አመላክታል። ዛሬ ሌሊት ጠፍተው ያደሩት የባዴን ካርዶች ምናልባት ወደ ፋኖ ተቀላቅለዋል የሚል ማነታቸው በአልባሳትና በገጸ በገጽ መልክ ቅየራ ራሳቸውን ቀይረው ወዳልታወቀ ቦታ ምርተው ይሆናል ተብሎም ይጠበቃል። ማንም አይነቅንቅንም ኮሎኔሉ በቅርቡ በታጣቂዎች አመፅ ተደናግጦ የነበረው ህዋት አርሚ ሀውልት የተባለውን የታጣቂ ቡድን በይቅርታ መጹን እንዲያቆም ካስደረገ በኋላ ከዚህ በኋላ በሰልፍና በተቋሞ አትነቀንቁንም ሲሉ የህዋቱ ኮሎኔል ተናገሩ። ህዋት በሰሜን እዝ ላይ ጥቃት ከፈጸመ በኋላ ቃል አቀባይ የነበሩት ኮሎኔል ገብረ እግዚአብሔር ገብረ ማርያም የትግራይ መንግስት በሰልፍና መንገድ በመዝጋት የሚረበሽ መንግስት አይደለም ብለዋል። ኮሎኔሉ አክለውም ከዚህ በኋላ በሰልፍና በአመፅ አውካለው የሚል ካለም አንታገሰውም፣ ተገቢውን ቅጣት እንሰጠዋለን ሲሉ መናገራቸውን የትግራይ ሚዲያዎች ዘግበዋል። ኮሎኔሉ ለክልሉ ታጣቂዎች ባስተላለፉ ዛቻም የትግራይ መንግስት እንደመጣል በሰልፍና በአመጽ የሚነሳ ኃይል የጥላት መጠቀሚያ የሚሆን የትኛውም ኃይል መታገዝ እንደማንችል ሊያውቁት ይገባል ሲሉ የተናገሩ ሲሆን ከቀናት በፊት የታጣቂዎችን አመጽ ለማስቆም የጊዜ አስተዳደሩ ባሳለፈው ውሳኔ ለታጣቂዎቹም የጥቅማጥቅም ጥያቄን የሚመልስ መመሪያ ማውጣቱም ይታወሳል። ሆኖም መመሪያው ተፈጻሚ ላይሆን እንደሚችል ኮሎኔል ገብረ እግዚአብሔር ገብረ ማርያም ትናንት ባስተላለፉት መልእክት ፍንጭ ሰጥተዋል የአርሚ 44 እና አርሚ 50 ታጣቂ አባላቱ አመጽ በሚያካብዱበት ወቅትም ጥያቄያችሁን በሰላማዊ መንገድ እነፍተው ተብለው ከውሃት ጥያቄ ሲቀርብላቸውም። የውሃትን ባህሪ እናውቀዋለን ሲጨንቀው እንወያይ ይላል አስቀድመን ስንጠይቀው ግን ሊሰማን አልፈለገም ነበር አሁንም ስለጨነቀው ነው እንነጋገር የሚለው ነገ አመጹን ካስቆመ በኋላ ግን ተመልሶ ወደ ክደቱ ይመለሳል ሲሉም መናገራቸው ይታወሳል የትግራይ ክልል ታጣቂዎች ለተከታታይ ስድስት ቀና ያካሄዱትን አመፅ ያቆሙ ሲሆን በወቅቱ አመፁን ያስነሳው ህዋት ራሱ ነው። ምክንያቱ ደግሞ የታደሰው ወርደን አስተዳደር ለመገልበጥ ስላሰበ ነው የሚሉ አስተያየቶች ሲሰጡ እንደነበር አይዘነጋም። ህዋት በበኩሉ አመፁን ያስነሱብኝ ጥላቶች ብልጽግናና አካሪው ቡድን በጋራ ነው፣ መቀኔን ለቀን ስንወጣላቸው እንኳን እንደዚህ ሰሞን ደስተኛ አልነበሩም። አመፁ ለጥላቶቻችን ደስታን ፈጥሮላቸው ነበር ሲል መግለጹ ይታወሳል። ህዋት በአሁኑ ሰዓት በሽሬና በሱዳን በኩል ወደ አማራ ክልል ጦርነት ለመክፈት እየተዘጋጀ ሲሆን ስልጠናውን ጨርሶ ሰራዊቱን አዘጋጅቶ ትንኩሳ መክፈት መጀመሩን ለጣና ቴሌቪዥን የደረሰው መረጃም ያመላክታል። ህዋት በራያ ወታደር ፈሳ ጀመረ። በአማራ ህዝብ ላይ የተራዘመ ጦርነት ለመክፈትና ማኅበራዊ ረፍት መንሳትን አላማና ግቡ አድርጎ ትግል የጀመረው ህዋት ዛሬም በአማራ ክልል ራያ አላማጣና ራያ ዋጃ ላይ ወጣቶችን እያፈሰም ወደ ውትድርና እያስገባ መሆኑ ተነገረም። አስቀድሞም ቢሆን ለዋት ታጣቂዎች በር በመክፈት ወደ አማራ ክልል ራያ ለማጣም እንዲገቡ ተባባሪ የነበረው የብልጽግናው ሰራዊትም ዛሬም በተመሳሳይ የዋትን ታጣቂ ኃይል በቀጠነው ወጣቶችን እያፈሰም ወደ ውትድርና ሲያጓጉዝ ቁሞ ይመለከታል ሲሉም ሪዎቹ ተናግረዋል። እንደ አስተያየት ሰጪዎቹ መረጃም የዋታጣቂዎች ራያ ዋጃ ላይ ጌላ በመጣል ተሳፋሪዎችን በማስቆም ወጣቶቹን እየመረጡ እያፈሱ ወደ ወታደራዊ ማሰልጠኛ እየወሰዱ ነው ብለዋል። ከወራት በፊት ያለምንም ከልካይ ወደ አማራ ክልል ራያ ለማጣ ከተማ የገባው የዋት ታጣቂ ቡድን በአካባቢው በአስገዳጅ ሁኔታ ግብር እየሰበሰበ መሆኑን የጣና ቴሌቪዥን የመረጃ ምንጮች ለዝግጅ ክፍላችን በላኩት መረጃም አስታውቀዋል። ከሳምንታት በፊት ዋጃ ገበያ ላይ ቀረጥ ለመቀበል የገባው የዋት ታጣቂ በብልጽግናው መከላከያ ክልከላም ሲደረግበት ገቢያ መሃል ተኩስ መክፈቱን መዘገባችን ይታወሳል። ትናንትም በተመሳሳይ ዋጃ ገቢያ ላይ ኬላ በመጣል ቀረጽ ሲቀበሉ መዋላቸውን የገለጹት የመረጃ ምንጮችም የብልጽግናው መከላከያ አዛዦች የዋትን ታጣቂዎች በመፍራት እባካችሁ ይህን የቀረጥ ኬላ እንሱልን ሲል ተማጽኖ ሲያቀርብ መዋሉን ተናግረዋል። ያገዛዙ መከላከያ አዛዦች ወደ ስፍራው አቀንተውም ከዚህ በፊት በፈጠራችሁት ግጭት ደም ተፋሰናል፣ እባካችሁ ለዛሬ ከስፍራው ተነሱልን ቢሏቸውም ከዋት ታጣቂዎች በኩል የተሰጠ ያልተሰጣችሁ መልስ የኛ ግዛት ነው እናንተ ከዚህ መውጣት አለባችሁ እንዳሏቸውም ምንጮቻችን ገልጸዋል። የዓይን እማኞች አክለውም ከቀረጥ ስብሰባው በተጨማሪም በገበያ መሀል ወጣቶች በህወሓት ታጣቂዎች እየተለቀሙ መወሰዳቸውን ተመልክተናል ሲሉ የተናገሩ ሲሆን ህወሓት ይህንን ሲፈጽም በቀጥነው የሚንቀሳቀሰው የብልጽግናው ሰራዊት ቁሞ ይመለከት እንደነበር ገልጸውም የመንግስት መከላከያ በዚህ ቀጠና ምንም ማድረግ ከማይችልበት ደረጃ ላይ ደርሰዋል። እንደ ሰሜን ዚህ ከጀርባ ይመቱኛል ብሎ የህወሓትን ታጣቂ በስጋት ነው የሚመለከተው የአካባቢው ብም ቢሆን ምንም አይነት ከለላ የሚሰጠው ኃይል ስለሌለ በዋጥ ታጣቂዎች የሚፈጸምበት ግፍ ከቀን ወደ ቀን እየጨመረ ነው ሲሉ ቅሬታቸውን ገልጸዋል። የዋጥ ታጣቂዎች አለማጣ ከተማን ጨምሮ በሌሎቹ የሰሜን ወሎ አካባቢዎች ዘልቀው በመግባት አማራነትን ታቀነቅናላችሁ በማለት በርካታ ታዋቂ ሰዎችን እያፈኑ ወደ ትግራይ ሲጭኑ እንደነበር መዘገባችንም አይዘነጋም። በተለይም የቤተክርስቲያን አገልጋይ ካህናትን በተደጋጋሚ እያፈኑ መሰወራቸው ይታወቃል። የአካባቢውን ኮማንድ ፖስት የሚመሩት የብልጽግና ገዛ ትዛዝ ወታደር አዛዥ ኮሎኔል አህመድ ኤሜ ከብልጽግና ሊቀመንበር በተሰጣቸው ትእዛዝ መሰረት የዋትን ታጣቂዎችም ወደ አማራ ክልል ራያ ለማጣ እንዲገቡ ተባባሪ መሆናቸውን በተከታታይም መዘገባችን ይታወሳል። በቅርቡ የጀነራል ታደሰ ወረዳ አስተዳደር እዚህ አካባቢ ሹም አድርጎ የመደባቸው አቶ ዝናቡ ግብር መድን በበኩላቸው በጠለምት እንደገባ ነው ሁሉም በራያም ተመሳሳዩን እንደግመዋለን ሲሉ መናገራቸው አይዘነጋም። ህዋት ወደ ጠለምት የገባው በአማራ ክልል ርዕሰ መስተዳደር በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአቶ ብናልፍ አንዱ ዓለም በጀነራል አቦታደስና ታደስና በሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸገው አማካይነትም ተፈናቃዮቹ ወደ ቃያቸው መመለስ በሚል መንገድ እንደነበረም አይዘነጋም። ህዋት በጥልምት የገባሁበትን መንገድ በራያ በኩል እስከ ወልደ ያገባለው የሚለው በዚህ መንገድ ነው። ከመንግስት ሰራተኞች ደሞዝ ላይ የሚነጠቅ ገንዘብ አሳሳቢ ሆኗል እምባጠባቂም የብልጽግናው አገዛዝ ከመንግስት ሰራተኞች ደሞዝ ላይ ያለ ሰራተኞች ፈቃድና ህገወጥ በሆነ መንገድ የሚቆርጠው ገንዘብ አሳሳቢ መሆኑን የኢትዮጵያ እምባጠባቂ ተቋም አሳስበም ድርጊቱ አሳሳቢ ከመሆኑን ባለፈም ህገወጥነት ነው ሲል ተቋሙ ጨምሮ አሳስበዋል በብልጽግናው ካርዶች አማካኝነት የመንግስት ሰራተኛው ደሞዝ ላይ ለሚሊሻ ማሰልጠኛ ለብልጽግና ፓርቲ ቢሮ ኪራይ የህንፃ ማሰሪያ ለምርጫ ቅስቀሳ ለወታደር ቀለብናም የብልጽግናው ሊቀመንበር ለጉብኝት ሲመጡ ማስተባበሪያና የመሳሰሉትን ምክንያቶች እየደረደሩ የመንግስት ሰራተኛውን ደሞዝ ያለ ፍቃዱ ይቆርጣሉ። የመንግስት መስሪያ ቤቶች በፍርድ ቤት ከሚሰጥ ትዕዛዝ ወይም በሕግ በግልጽ ከተደነገገው ውጭ ከሰራተኞች ደሞዝ ላይ መቁረጥ ያስተዳደር በደል መሆኑን፣ ችግሩ በተከስተባቸውም አካባቢዎች ሁሉ ስለ ጉዳዩ ልዩ ትኩረት በመስጠት ተገቢውን እርምት ሊደረግ ይገባል የሚለው የህዝብ እንባ ጠባቂ ተቋም በተለያዩ አካባቢዎች የሚገኙ የመንግስት ሰራተኞች ለተለያዩ ስራዎች በሚል ደሞዛችን ያለ ፍቃዳችን ይቆረጥብናል የሚል ቅሬታ ያቀርቡ መቆየታቸውን የምባ ጠባቂ ተቋም አስታውቋል። ከቅርብ ጊዜ ወዲህ በተለይም በሲዳማ ክልል በተለያዩ ወረዳዎች የሚገኙ በርካታ መምህራን፣ የጤና ባለሙያዎችና ሌሎች ሰራተኞች ፍቃዳቸውን ሳይሰጡ ከደሞዛቸው ላይ እየተቆረጠ ነው። በደቡብ ምዕራብ ኢትዮጵያ ክልልም በተመሳሳይ ዳውሮ ዞን የተለያዩ ወረዳዎች የሚገኙ መምህራን ተመሳሳይ ጥያቄ ያቀረቡ ሲሆን ይህም ችግሩም ምን ያህል ሰፊ እንደሆነ ያሳያል። በአፋርና በቤንሻንጉል ጉመዝም በተመሳሳይ የመንግስት ሰራተኞች ደሞዛችን ያለ ፍቃድ በብልጽግናው እየተቀማን ነው ሲሉ ቅሬታ ማቅረባቸውም ይታወቃል። የፌደራል መንግስት ሰራተኞች አዋጅ ቁጥር 1353 እዝባር 2017 ዓመት ምረት ባንቀጽ 11 ንሳንቀጽ ሁለት ላይ የማንኛውም የመንግስት ሰራተኛ ደሞዝ አዋጁ ከሚያዘው በስተቀር ሊያዝ ወይም ሊቆርጥ አይችልም፣ ሰራተኛው ስምምነቱን በጽሑፍ ሲገልጽ፣ በፍርድ ቤት ትዛዝ ወይም በህግ በተደነገገው መሰረት ካልሆነ በስተቀር ሊያዝ ወይም ሊቆርጥ አይችልም ሲል ይደነግጋል። ይህ አዋጅ በብልጽግናው ዘመን ይወጣ ቢሆንም አዋጁን እየጣሰ ያለው ራሱ ወጉን ያወጣው የብልጽግናው ስራ መሆኑን ልብ ይላል። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት በመንግስት ሰራተኛው ደሞዝ ላይም ጅምላ ድምሰሳ እየፈጸመበት ነው የሚሉት አንድ የአማራ ክልል የመንግስት ሰራተኛ በበኩላቸውም መንግስት በህዝብ ላይ ጦርነት እንዳይፈጠር ቀድሞ መከላከል ነበረበት። ነገር ግን ጉዳዩ ተቃራኒ ሆኖ በአንድ ክልል ላይ ይህን ያህል ሰራዊት አስገብቶ እየተዋጋ ያለው የፌዴራል መንግስቱ ነው። በአማራ ክልል ጦርነት ከፍቶ ትምህርት ቤቶችን ዘግቶ የልጆቻችን የነገ ተስፋቸውን አጨልሙም፣ የግብርና ምርት እንዳያድግ አርሶ አደሩን ከፊሉን በሚሊሻነት ቀሪውን ደግሞ በማዳበሪያ ክልከላ እቀባጥሉበት፣ መምህራንና ሌሎች የመንግስት ሰራተኞች ከስራ ውጭ ቤት ተቀምጠው ይዋሉ፣ ነጋዴው እንደፈለገ ተንቀሳቅሶ እንዳይሰራ ተቀፍድዶ ባለበት በዚህ ሰዓት የመንግስት ሰራተኛን ደመወዝ ደግሞ ለሚሊሻ ማሰልጠኛና ለወታደሩ ልብስም ማሰፊያ እያሉ እየቆረጡብን ነው። በክልሉ እየተካሄደ ያለው ጦርነት ህዝባዊ ጦርነት ነው የምንለው ይህንንም ስለሚያካትት ነው በማለት ምሬታቸውን ገልጸዋል። ክቡራትና ክቡራን የጣናት ቴሌቪዥን ቤተሰቦቻችን፣ ለሰዓቱ የተሰናዱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን የድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጠልን።